በዘመኑ ግን በኢትዮጵያ ውስጥ በነበረው ሰፋ ያለ የሚስዮናን እና የውጭ ጠላት እንቅስቃሴ ምክንያት ትኩረት ይስባል ተብሎ በሚስጢር እንዲጠፋ እንደተደረገ ሰምቻለሁ። ቲዳቡኤል፣ ኦደን ሴርሳቢ የሚባሉ ፍጥረታትንና በኤልያስ ዘመን እግዚአብሔር የሰቦራቸውን ቅዱሳንን ጨምሮ የተለያዩ ዓለማትን ጎብኝተዋል። ፌኖክ ምዕራፍ ሁለት ከቁጥር 12 ላይ እንዲህ ይላል፦ እነርሱም ጸንሰው ረጃጅም ራእይትን ወለዱ። ቁመታቸውም 3 ሶስት ሺህ ክንድ ነበር። እነዚህም ሰዎች እነርሱ መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራየትም ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በአሳዎች ይበድሉ ዘንድ ጀመሩ። እርስ በእርሳቸውም ስጋቸውን ተባሉ፣ ከእርሷም ደምን ጠጡ። ያን ጊዜ ምድር አመፀኞችን ከሰሰቻቸው ይለናል። አዳምና ሔዋን ወደዚህ ምድር ከመውረዳቸው በፊት አንስቶ እስከ ኖህ ዘመን ድረስ የሚታዩ እንደ አርሞን ኤላጤን፣ አሩራ እና ፋፋ የመሳሰሉ ቁመታቸው ከደመና የሚደርስ ቅጠላቸው ሰፋፊ፣ ፍሬያቸው እጅግ ጣፋጭ የሆኑ እጽዋቶች ነበሩባት። አሁንም ቢሆን በስጉር አሉባት። ከሌሎችም የቤተክርስቲያናችን የስነ ፍጥረት መጽሐፍ ላይ እግዚአብሔር ፍጥረታትን ፈጥሮ መልካም እንደሆነ አየ ይሉናል። እስኪ በጥቂቱ በኢትዮጵያና በሌሎች ሀገራት የሚገኙ የተፈጥሮ ገጽታዎችን እየተመለከትን እውነቱን ለመረዳት እንሞክር ውሃን ጨምሮ ከመሬት ውስጥ የሚስቡበት የሚያመላልሱበት በሀገርኛ የተባህል ምግብ ወራኛ ና ዋሽንዳ የሚባሉ በፈረንጃፍ ደግሞ ዛይለም ና ፍሎይም የሚባሉ እንዴት ሊጠፉ ና ወደዚህ ገጽታ ሊቀየሩ ቻሉ? የሚል ጥያቄ ሊፈጥርብን ይችላል። መልሱም በመጽሐፈ ሄኖክ ምዕራፍ ሁለት ከቁጥር አስራ ሁለት ላይ ቀደም ሲል እንደተመለከትነው ራይት በሚባሉ የጥፋት ልጆች አማካኝነት ና በእነርሱ በደል ምክንያት በመጣ የንፍር ውሃ መቅሰፍት ነው። በቆይታም ወደ አፈርነት፣ ወደ ድንጋይነትና ብሎም ወደ ማዕድንነት ሊቀየሩ ችለዋል እንጂ ሳይንሱ እንደሚለን ምድራችን በቢግ ባንግ ተፈጠረች ባንጅ በሚባል ክስተት ለኑሮ አመቺ የሆነች የሚለን ካየነው የተፈጥሮ ምስክር አንጻር አሳማኝ አይደለም። የተገኙት አስመቅሪቶች ስማቸው የተወሰደው ስለ እነሱ ዘርግ እንዳመጣት ጥፋት ብሎም ቅጣት በዝርዝር ከሚናገረው ከመጽሐፍ ኖክ ነው። እውነታው ግን ሉሲ የላቲን ቃል ሲሆን አንጸባራቂ ኮከብ ወይም ብርሃን ማለት ነው። በረከታቸው የደረብንና አቡነ አኖሪዎስ ዘደብረ ጽጋግ በ13ኛው ክፍለ ዘመን የተጋደዱበት ሶፉ መርዋሻ እንደምታዩት። ለዛም ነው ልበ አምላክ ዳዊት በመዝሙሩ ሰማያት የእግዚአብሔርን ክብር ይናገራሉ የሰማይም ጠፈር የእጁን ስራ ያወራል ያለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም ውድ የእግዚአብሔር ቤተሰቦች የእመቤታችን የቅዱስ ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች ብጹም በሆነ በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? ያሳለፍነውን ጊዜ በቸርነታቸው ጠብቀው ይህችንም ጊዜ በፍጹም ፍቅራቸው ለንሳ መርቀው የሰጡን አጋዕዝተ ዓለም ቅድስት ሥላሴ ስም አጠራራቸው ዛሬም ዘወትርም ከፍ ከፍ ያለና የተመሰገነ ይሁን። የምንዱባን ተስፋ የአይናችን ማረፊያ ብንወርቅ ምርኩዛችን፣ ብንሰና ኃይላችን ከፍጥረታት ሁሉ የከበረች ለአምላክ ማደሪያነት የታጨች ቅድስተ ቅዱሳን ንጽሕተ ንጹሐን እናታችን ድንግል ማርያም ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ በአከበራትና በወደዳት መጠን ከፍ ከፍ ያለች እና የተመሰገነች ትሁን። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን የቆረሰበት ክቡር ደሙን ያፈሰሰበት ዓለሙን የዋጀበት ቅዱስ መስቀሉ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት፣ እንዲሁም ቅዱሳን ትጉሃን መላእክት እግዚአብሔር በወደደ እና ባከበራቸው መጠን የተመሰገኑና ከፍ ከፍ ያሉ ይሆኑ። ዛሬ እንግዲህ ያገናኘን ያው ክርስትና ሁሌም ቢሆን ከትናንት ዛሬ ከዛሬ ነገ ተሽሎ መገኘት ነውና ከተለያዩ ቅዱሳት መጻሕፍት ከታሪክ ብሎም ከሰዎች የቀረምኳቸውን የተወሰኑ ሀሳቦችን ይዤ ተገኝቻለሁ። እናም ይህ መድረክ የማስተምርበት ሳይሆን በማነሳቸው ርዕሶች ያየሁትን፣ የሰማሁትን፣ የደረስኩባቸውን እውነታዎች ለእናንተ ለወገኖቼ የማቀርብበት ነው። ይህም በዛሬ ማንነታችን በነገ ህይወታችን ላይ መልካም የሆነ መንፈሳዊ ለውጦች ቀና የሆነ ኢትዮጵያዊ እና ሰብዓዊ መንገዶችን ከጠቆመን ከመራን ከሚል ሀሳብ በመነሳት እንደሆነ እንድትረዱልኝ እፈልጋለሁ። እንግዲህ እንደ መጀመሪያ ለማየት የምንሞክረው የአጋንንት ትምህርት እና የክደት ተግባራት በሰው ልጅ ትውልድ ውስጥ ከጥንት እስካሁን ምን ይመስላል የሚለውን በጥቂቱ ለማየት እንሞክራለን። ለዚህም አምላከ ቅዱሳን በሀሳባችን፣ በንግግራችን፣ በስራችን ሁሉ ይርዳን አሜን። ለዚህም ሀሳባችን መነሻ የምናደርገው የሐዋርያው ቅዱስ ጳውሎስ አንደኛ መልእክት ወደ ጢሞቴዎስ ምዕራፍ አራት ከቁጥር 1 እስከ 2 ያለውን ኃይለ ቃል ይሆናል። ቃሉም እንዲህ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በወሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይለናል። እንግዲህ እንደምናውቀው ከፍጥረት ሁሉ የክህደትን ትምህርት ሀብሎ የጀመረውና ፈጣሪዋን ማድረጋ የሚሆነው የሰው ልጅ ጠላት የኃጢአት አባት የተባለው ሳጥናይል ሲሆን ምክሩም ለራሱ ፈጣሪ ነኝ የሚል ሲሆን ለሰው ደግሞ ማለትም ለአዳምና ለህዋን ፈጣሪ ትሆናላችሁ የሚል ነበር። በሰዎች ምር ላይ ህይወት ታሪክ ግን እግዚአብሔር ሰውን በመፍጠሩ ተሰጸተ እስኪባል ድረስ ትልቅ የክህደት ትምህርትና የኃጢአት ተግባር የተከወነው ግን የአዳም አስረኛ ትውልድ በሆነው በንሆ ዘመን ነው። ይኸውም በደብረ ቅዱስ በሰማያዊ ስርዓት በአኮቴት እግዚአብሔርን ሲያገለግሉ የነበሩ ደቂቀ ሴት በሩሃንያን መናፍስት የጥፋትና የክፋት ሀሳብ ልቦናቸው ታውሮ ህሊናቸው ተሰውሮ በመሪያቸው በአዛዜል አማካኝነት ከደቂቀ ቃይል ጋር ባደረጉት ስጋዊ መስተጋብርና በገለጧቸው አላስፈላጊ አስተምሮቶችና ሚስጢራት ነው። በዚህም ምክንያት እግዚአብሔር አምላክ በሄኖክ አንደበት ላይ አድሮ በመጽሐፈ ሄኖክ ምዕራፍ 5 ከቁጥር 6 ላይ እንዲህ ሲል ተናግሯቸዋል የተናቀ ሚስጢርንም አወቃችሁ፣ በልቦናችሁም ጽናት ይህን ለሴቶች ነገራችሁ። በዚህም ሚስጢር ሴቶችና ወንዶች በምድር ላይ ክፋትን ያበዛሉ። እንግዲህ ሰላም የላችሁም ይላል። እውነት ነው። የሰው ልጅ እነዚህን ሚስጢራት ካወቀ ጀምሮ እስካሁን ድረስ ክፋቱ፣ ክደቱ፣ የጥፋት አስተምህሮት ሁሉ ከዚህ የተቀዳ ነው። አበው ሲያስተምሩ ለሰው ልጅ እግዚአብሔር በምድር ሁሉን ማድረግ የሚችልበትን ማስተዋልን፣ ጥበብን እውቀትን ከነጻ ፈቃድ ጋር ሰጥቶታል ከአንዲት ነገር በቀር እርሱም ከምንም የመፍጠርን ችሎታ ብቻ ነው ይላሉ በኖኅ ዘመን ለጥፋቱ ትልቁን ድርሻ ወስዶ የነበረው ለአሁኑም ባዮ ኢንጂነሪንግ ለሚባለው ሳይንሳዊ አጸያፊ ተግባር መሰረት የሆነው ሰው እግዚአብሔር በቸርነቱ ለመልካም ነገር እንዲጠቀምበት በሰጠው ማስተዋል ጥበብና እውቀት ተጠቅሞ ክቡር የሆነውን የሰውን ዘር ስጋዊና ደማዊ ከሆኑ ከእንስሳትና ከአራዊት ጋር በማዳቀል በወለዷቸው ራእይት በሚባሉ በአድ ፍጡራን ነው። ለዛም ነው ሐዋርያው ሁሉ ተሰጥቶናል፣ ሁሉ ግን አይጠቅመንም ያለው እጅ አለ ተብሎ ሁሉ እንደማይጨበጥ እግር አለ ተብሎ ሁሉ እንደማይረገጥ ነጻ ፍቃድ አለ ተብሎ የተገኘውን እውቀትና ጥበብ መቀበል እንደሌለብን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልዕክቱ ምዕራፍ ሶስት ከቁጥር 19 ላይ እንዲህ ይለናል የዚህን ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነው ይልና ወረድ ብሎ የጥበበኞችን ሀሳብ ከንቱ እንደሆነ እግዚአብሔር ያውቃል ይለናል። ለዛም ነው ሁሉን መርምሩ መልካሙን ያዙ የሚባለው። ከእግዚአብሔር የሆነ ጥበብ በሰው መታርፈው የዋይትሆኖች ነሱ ስትጎለምስ ወይም ስትበረታ ነው። በዚህም ጠባይ ከአዳም ጀምሮ እስከ ነው ያሉት ልዶች ውስጥ እንደነ ሄኖክ ሰዋስበ ጽድቅ የሚባሉ ቅዱሳን ወደ ሰማያዊ ሰማያት ተነጥቋል። ብዙ ሚስጥራትንም አይተዋል። በምድራችንም ያሉትን ዓለማት ገነትን ሲኦልን፣ ብሔራዊያንን ብሔረ ብፁዓንን ጎብኝተዋል። ከዓለም መላእክት በላይ አርባአቱ እንስሳ ሳሉበትን ሰማይ ውዱዱን አልፈው ወደ ፈጣሪ ማደሪያ ገብተዋል። ሰማያዊ ስርዓትንም ተምሯል። በምድራችንም እንዲተገበር አድርገዋል። በንሆ ዘመን ግን ደቂቀ ሴት ሩሃንያንና ደቂቀ ቃይል በፈጸሙት በደል ለሰው ልጅ መንፈሳዊወትም፣ እንዲሁም ለዓለም የተፈጥሮ ስርዓት መዛባት ብሎም ለጥፋቷ መከሰት ምክንያት ሆኗል። በመጽሐፍ ሄኖክ ምዕራፍ ሁለት ከቁጥር ቁጥር 12 ላይ እንዲህ ይላል፤ "እነርሱም ፀንሰው ረጃጅም ራእይትን ወለዱ፣ ቁመታቸውም 3 3 ሺህ ክንድ ነበር"። እነዚህም ሰዎች እነርሱ በመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራእይትም ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በአሳዎች ይበድሉ ዘንድ ጀመሩ። እርስ በእርሳቸውም ሥጋቸውን ተባሉ። ከእርሷም ደምን ጠጡ። ያን ጊዜ ምድር አመፀኞችን ከሰሰቻቸው ይለናል። አሁንም በዘመናችን ይህን መሰል ድርጊት በምታዩት መልክ ቀጥሎ ይገኛል። ምድር መንፈሳዊም ተፈጥሯዊም ስርዓቷ በዚህ እኩይ ተግባር ከመበላሸቱ በፊት ከተለያዩ ዓለማት ግብሟን ፍጥረታት በግልጽም በስጉርም የሚመጡባትና ግዙፋኑም ረቂቃኑም ፍጥረታት በግልጽ የሚገኙባት ነበረች አዳምና ሔዋን ወደዚህ ምድር ከመውረዳቸው በፊት አንስቶ እስከ ኑሆ ዘመን ድረስ የሚታዩ እንደ አርሞን፣ ኤላጤን፣ አሩራ እና ፋፋ የመሳሰሉ ቁመታቸው ከደመና የሚደርስ ቅጠላቸው ሰፋፊ፣ ፍሬያቸው እጅግ ጣፋጭ የሆኑ እጽዋቶች ነበሩባት። አሁንም ቢሆን በስጉር አሉባት። ከዚህ ጋር ተያይዞ በኢትዮጵያ አንድ የሚነሳ ታሪክ አለ። እስከ 15ኛው መቶ ክፍለ ዘመን ድረስ በግልጽ የሚታይ ከእነዚህ ዛፎች ዘር የሚመደብ በአንድ ኢትዮጵያ ክፍል የነበረ አንድ ትልቅ ዛፍ ነበር። በዘመኑ ግን በኢትዮጵያ ውስጥ በነበረው ሰፋ ያለ የሚስዮናንና የውጭ ጠላት እንቅስቃሴ ምክንያት ትኩረት ይስባል ተብሎ በሚስጢር እንዲጠፋ እንደተደረገ ሰምቻለሁ። በኋለኞችም ዘመናት የተነሱ ቅዱሳን የተለያዩ ፍጥረታትና እና አለማቶችን በተለያየ ጊዜ ጎብኝተዋል። ለምሳሌ በነገረ ማርያም ላይ ብንመለከት እመቤታችን ቅዱስ ድንግል ማርያም ከጌታችን ከኢየሱስ ክርስቶስ እና ከጻድቁ ከቅዱስ ዮሴፍ ጋር በመላኩ በቅዱስ ገብርኤል መሪነት በስደቷ ወቅት ሲዳቡኤል፣ ኦደን፣ ሴርሳቢ የሚባሉ ፍጥረታትን እና በኤልያስ ዘመን እግዚአብሔር የሰወራቸውን ቅዱሳንን ጨምሮ የተለያዩ ዓለማትን ጎብኝተዋል። መጥምቀ መለኮት ቅዱስ ዮሐንስም በመላኩ ቅዱስ ሚካኤልና በመላኩ ቅዱስ ራኤል አማካኝነት እየተመራ በኤርና ቦርኒ፣ በሮፍናንና በሌፍፍ በሌሎችም ዓለማት ያሉትን ፍጥረታት እንደ ጎበኛ ገድሉ ይነግረናል ወለ ነጎድጓድ ቅዱስ ዮሐንስም በትፍጥሞ ደሴት በነበረ ጊዜ ንጉሥ እስክንድርም በንግሥነው ዘመን ጊዜ እግዚአብሔር የገለጠላቸውን አለማትንና ፍጥረታትን በድርሰቶቻቸው ላይ ገልጸውልናል በዚህም የእግዚአብሔርን ድንቅ ሥራ እንድናውቅና እንድንረዳ ረድተውናል በአንጻር ላይ ደግሞ የጥፋት ልጆች ወላጅ የሆነው የአሁኑ ሳይንስ አስተምሮ ግን የሚለን ምድር ስትፈጠር ለፍጥረታት አመቺ እንዳልነበረች እና የተፈጠረችውም በፈጣሪ ሳይሆን ቢግ ባንግ ወይም ታላቁ ፍንዳታ የሚባል የአተሞች ግጭት ነው ይለናል። እናም የምድራችን የመጀመሪያ ዘመን ፋሮዛይክ የሚባል ሲሆን ፓንጅ በሚባል ክስተት አንድ ወጥ የነበረው የምድር አካል እንደተከፋፈለ፣ እና አሁን የምናያቸው ሰባቱ አህጉራትና ብዙ ደሴያት እንደተፈጠሩ ይነግረናል። ከፋሮዛይክ ዘመን በኋላ ደግሞ ለተፈጥሮ አመቺ አየር ወዳለው እና የተሻለ ዘመን ወደሚባለው ሜሶሶይክ ዘመን ተሻግራለች ይለናል። በመጨረሻም ለፍጥረት የበለጠ አመቺ ወደሆነውና አሁን ወዳለንበት ሴኖዞይክ ዘመን እንደደረሰች ያስረዳናል። እንደ ቤተ ክርስቲያናችን አስተምሮ ግን የፍጥረት ሁሉ አስገኝ የሆነው ለስም አጠራሩ ክብር ምስጋና የደረሰውና እና እግዚአብሔር አምላክ ሲሆን ፍጥረታቱንም ከአራቱ ባህርያተ ስጋ ማለትም ከእሳት ከውሃ፣ ከአፈርና ከነፋስ ሲፈጥር የሰው ልጅ ግን አዳምን ሦስቱን ባህሪያ ተነፍስ ጨምሮ ባህሪያውና በአምሳሉ አስቦ አልቆና አርቆ በዕለት አርብ ፈጥሮታል። የሚታዩትንም የማይታዩትን ፍጥረታት በስድስት ቀን ፈጥሮ ፈጽመዋል። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 8፣ ከቁጥር 10፣ ከቁጥር 12፣ ከቁጥር 18፣ ከቁጥር 25 እንዲሁም ከቁጥር ሰላሳ አንድ ላይ በሌሎችም የቤተክርስቲያናችን የስነ ፍጥረት መጽሐፍት ላይ እግዚአብሔር ፍጥረታትን ፈጥሮ መልካም እንደሆነ አየ ይሉናል። ከእነዚህ ካነሳናቸው ናቸው ሁለት ተቃራኒ የስነ ፍጥረት አስተምህሮቶች እውነቱን የሚገልጽልን ይህ ነው ይለናል። ማሪሳቅ ማሪሳቅ አንቀጽ ሁለት ላይ ለሰው ወደ እውነት የምታደርስ አእምሮ ጠባይ እግዚአብሔር ሰጥቶታል። ይኸውም ተፈጥሮን ሁሉ ማጤንና መመርመር ነው ይለናል። ይህንንም ቃል አብነት አድርገን እስኪ በጥቂቱ በኢትዮጵያና በሌሎች ሀገራት የሚገኙ የተፈጥሮ ገጽታዎችን እየተመለከትን እውነቱን ለመረዳት እንሞክር። አንደኛ ሳይንሱ እንደሚለን እውነት ምድር ለኑሮ አመቺ አልነበረችም የሚለውን እናያለን። ሁለተኛ እውነት ምድር በፓንጅ በሚባል ክስተት ነው ወይስ በጥፋቷ ነው ወደ ተለያዩ አህጉራት የተከፋፈለች የሚለውን እናረጋግጣለን። የመጀመሪያውን ጥያቄ ስናይ በምስሉ እንደምትመለከቱት እነዚህ ተራሮች አሁን ባላቸው እውነታ የአፈር፣ የድንጋይ፣ የማዕድናት ክምር ሲሆኑ ወደ ጥንተ ተፈጥሯቸው ከሄድን ግን ቀደም ሲል በነገረ ማርያም በገድለ ቅዱስ ዮሐንስ በዜና እስክንድር ላይ ከጠቀስናቸው ናቸው። ግዙፋን ከሆኑ የዛፍ ዝርያዎች ውስጥ የሚመደቡ ናቸው። እንዴት የሚያስብል ጥያቄ ሊፈጥር ይችላል። ለዚህም እጽዋት መሆናቸውን የሚያረጋግጥልን የሚያስረዱልን እማኝ ማስረጃዎች አሉ። አንደኛ የተራሮቹ ገጽታ በዘመናት ሂደት በወቅቶች መፈራረቅ ቢደበዝዝም ዛፍነታቸውን ሊመሰክሩ የሚችሉ የግንድና የስር ቅርጻቸው በምስሎቹ እንደምትመለከቱት ግልጽ ሆኖ ይታያል።